ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል የዕለቱ ዘገባችን ተጀምሯል በቅድሚያ ማባየት ነጥቦችን ነው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሁለተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት አመት ጊዜ እስከ ሁለት አመት ድረስ እንዲራዘም የሚያስችል አዋጅ ማሻሻያ አጽድቋል እናንተም ሙሉን የምታደምጡት ይሆናል በሌላ መረጃ የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገበት እንደሚገኝ ተገልጿል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስታደርጉ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብሮነታችሁ አይለየን። የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ ሁለት ዓመት እንዲራዘም የሚያስችለው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ተኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ ሁለት ዓመት ድረስ እንዲራዘም የሚያስችል አዋጅን ማሻሻያ ጸድቋል። አዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረው የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈጉባኤ እየሰጠ ነው ተብሏል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ተአቅበው መጽደቁም ነው የተገለጸው። የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ 23 2017 ዓ ምት ባካሄደው መደበኛ ስብሰባ ላይ ቀርቦ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ አመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር ጊዜያዊ አስተዳደር የተመሰረተው በ2015 ዓ ምት የወጣውን መቋቋሚያ ደንብም መሰረት አድርጎም ነበር። ጊዜያዊ አስተዳደሩን ያቋቋመውን ደንብ ደግሞ መሰረት ያደረገው ከሀያ ሁለት ዓመት ገደማ በፊት የጸደቀውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራል መንግስት በሶስት ሁኔታዎች በክልሎች ውስጥ ጣልቃ ሊገባ እንደሚችልም ደንግጓል። በቀዳሚነት የተጠቀሰው ምክንያት በክልሉ ውስጥ የሚፈጠር የጸጥታ መደፍረስ ሲሆን በዚህ ጊዜ የፌዴራል መንግስት ጣልቃ እንዲገባ የክልሉ መንግስት ጥያቄ ሊያቀርብ ይችላልም ተብሏል። ከዚህ ቀደም ፕሬዚዳንት አቶ ጌታቸው ረዳ አዲስ አበባ መጥቶ ውይይት ማድረጉ ይታወሳል። በክልሉ ውስጥ የሰብአዊ መብት ጥሰት ከተፈጸመና የክልሉ መንግስት ድርጊቱን በቁጥጥር ስር ማዋል ካልቻለም ፌዴራል መንግስቱም ጣልቃ ይገባልም ነው የተባለው። በአዋጁ ላይ የተጠቀሰው ሶስተኛ ሁኔታ እንደ በትጥቅ የተደገፈ የአመፅ እንቅስቃሴ ያሉ ድርጊቶች በሚፈጸሙበት ወቅት የሚከሰት የህግ መንግስታዊ ስርዓት አደጋ ላይ መውደቅ ነው ሚላሉ። ከዚህ ጋር ለማገናኘት ደግሞ የዶክተር ደብረጽዮን አሁን እየመራው ያለው አስተዳደር ለዚህ ምሳሌ ነው። በእነዚህ ሁኔታዎች መከሰት ምክንያት ወደ በክልሎች ጣልቃ የሚገባው የፌዴራል መንግስት ሊያከናውን ከሚችላቸው ጉዳዮች መካከል የክልሉን ከፍተኛ የህግ አስፈጻሚ አካል በማገር ለፌዴራል መንግስት ተጠሪ የሆነ ጊዜያዊ አስተዳደር ማቋቋም የሚለውም ይገኝበታል። በዚህ መልኩ የሚቋቋም ጊዜያዊ አስተዳደር የሚቆየው ከሁለት ዓመት ላልበለጠ ጊዜ እንደሆነ ማዋጁ ደንግጓል። የፌዴሬሽን ምክር ቤት የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘም አስፈላጊ ሆኖ ካገኘው ከስድስት ወር ላልበለጠ ጊዜ ሊያራዝሙ እንደሚችልም ነው በአዋጁ ላይ የሰፈረው። ምክር ቤቱ ዛሬ ያጸደቀው አዋጅ በክልሎች ውስጥ የሚመሰረት የጊዜያዊ አስተዳደር የቆይታ ጊዜ ሁለት ጊዜ እንዲራዘም የሚያስችላል የተባለው በክልሉ ውስጥ የፌዴራል መንግስቱን ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብነት አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ አንድ ዓመት እንዲራዘምም ሊደረግ እንደሚችልም ነው በአዋጁ ላይ የተጠቀሰው። የጊዜያዊ አስተዳደሩ የቆይታ ጊዜ ለሁለተኛ ጊዜ እንዲራዘም የሚያስፈልግ ከሆነም በድጋሚ ከአንድ ዓመት ላልበለጠ ጊዜ እንዲራዘም ሊደረግ እንደሚችልም አዲስ በጸደቀው አዋጅ ላይም ተቀምጧል። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረት ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ፌዴሬሽን ምክር ቤትም እንደሆነ ደንግጓል። አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈጉባኤም አዘዋውራል የተባለው አዋጁ የጊዜያዊ አስተዳደርን ቆይታ ጊዜ የማራዘም ስልጣንን ለፌዴሬሽን ምክር ቤት አፈ ጉባኤ ቢሰጥም ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ቀርቦ መጽደቅ እንዳለበትም ይደነግጋል። ምክር ቤት የሚቀርብለትን የቆይታ ጊዜ ማራዘም ውሳኔ ካልተቀበለው ውሳኔ ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር አራት ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበት በአዋጁ ላይ ተካቷል። ጊዜያዊ አስተዳደር በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮችም ሊመላከቱ እንደሚችሉም ነው አዋጁ ያስረዳው። በመጨረሻም እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነው ሁኔታ በዘላቂነት ለመቅረፍና ሕገ መንግስታዊ ስርዓቱን ለማጽዳት አስፈላጊ የሆነ ተግባራቱንም እንደሚጠይቁ ነው የተጠቀሰው። ወደ ሌላ መረጃችን ስናቀና የኢትዮጵያ ሕንፃ ደንብ ማሻሻያ እየተደረገበት እንደሚገኝ ተገልጿል። በኢትዮጵያ የሚከናወኑ የህንፃ ግንባታዎችን ጥራትና ደረጃ ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ ሰባ በሚሆኑ አስገዳጅ ደረጃዎች ማሻሻያ ለማድረግ እቅድ መያዙም ነው የተነገረው። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ደስካ አስተባባሪ አቶ ሰለሞን ውብሸትን ማሻሻያ እየተደረገበት የሚገኘው የህንፃ ደንብ ተግባራዊ ሲሆን ደህንነቱ የተረጋገጠ ግንባታ ለማከናወን እንደሚያስችልም ነው የተናገሩት። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓትና አገልግሎቶች ላይ ዓለም አቀፍ ተሞክሮዎችን መሰረት በማድረግ ከተለያዩ ተቋማት የተውጣጡ ባለሙያዎችን በቴክኒክ ኮሚቴዎች አሳታፊ የኢትዮጵያ ደረጃ የማዘጋጀት ሂደት የሚያከናውን መሆኑንም አስተባባሪው ገልጸዋል። በመሆኑም የኢትዮጵያ የህንፃ ደንብ እንደ አውሮፓውያን አቆጣጠር በ2015 ጀምሮ አገልግሎት በመስጠት ላይ የሚገኝ መሆኑን የተናገሩት አቶ ሰለሞን አንድ ህንፃ በግንባታ ወቅት ማሟላት ያለበትን የደረጃ መስፈርት የሚያመላክት ደንብ እንደሆነ አብራርተዋል። አክለውም ሀያ አምስት የሚደርሱ ደረጃዎች መኖራቸውን የገለጹ ሲሆን የማሻሻያ ስራው ተጠናቆ ከጸደቀ በኋላ ወደ ትግበራ እንደሚገባም ነው የተጠቆመው። ማሻሻያው ተግባራዊ ሲደረግ በቴክኖሎጂዎች በግብአት በግንባታ አሰራር ሂደት እንዲሁም የግንባታ ሰራተኞችን የስራ ላይ ደህንነት እንዲሁም አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሀሳብ እንደሚያስቀምጥም ነው የተገለጸው። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራ እንደሚያከናውንም ነው አቶ ሰለሞን አክለ የተናገሩት። በመጨረሻም በአስገዳጅነት ደረጃ መስፈርት አሟልተው በገበያ ላይ እንዲውሉ ከተደረጉ የግንባታ ግብአቶችን መካከል ሲሚንቶ፣ ቆርቆሮ፣ ብረት፣ ፌሮ ተጠቃሽ ስለመሆናቸውም ነው የገለጹት። አሜሪካ የወሮ በላ ቡድን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤል ሳልቫዶር ላከች። የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያላቸውን ተጨማሪ አስራሰባት ሰዎች ወደ ኤል ሳልቫዶር መላኩን የውጭ ጉዳይ ሚኒስቴርም አስታውቋል። ከዚህ ቀደም የአሜሪካ መንግስት እስረኞችን መከላከላቸው አሜሪካ ወደሚገኝ ጥብቅ እርስ ቤቶች እንዳያጓጉዙ በፍርድ ቤትም ክርክር ተጀምሮ ነበር። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በበኩላቸው በአሁኑ ወደ ኤል ሳልቫዶር ከተላኩ መካከል የትሬንዲ አራጓ እና ኤምኤስ 13 የወንጀል ቡድኖች አባላት መካተታቸውንም ነው የተናገሩት። የኤል ሳልቫዶር መንግስት ባለስልጣናት ከአሜሪካ ወደ ሀገራቸው የተሸኙ የቬንዙዌላዊ እና የኤል ሳልቫዶር ዜጎች መሆናቸውንም ለቢቢሲ አረጋግጠዋል። በዚህ ወር መጀመሪያ ላይ የሀገሪቱ የፌዴራል ፍርድ ቤት ቀደም ሲል በጦርነት ጊዜ ብቻ ጥቅም ላይ የዋለውንና እንደ ኢሮፒያን አቆጣጠር በ1798 በወጣው ህግ መሰረት ግለሰቦችን ከሀገር ማስወጣት እንዲቆምም ትእዛዝ ሰጥቶ ነበር። ሆኖም የአሜሪካ መገናኛ ብዙሃን በመንግስት ውስጥ ያሉ ምንጮች ጠቅሰው እንደዘገቡት በቅርቡ ከሀገር እንዲወጡ የተደረጉ ግለሰቦች በሀገሪቱ የኢሚግሬሽን ህግ መሰረት መሆኑንም ነው የተናገሩት። ሩቢዮ በሰጡት መግለጫ ከሀገር እንዲወጡ እየተደረጉ ገዳዮችና ደፋሪዎችን ያካተተ ነውም ቢሉ የግለሰቦችን ስም ወይንም ደግሞ ስለተጠረጠሩበት ወንጀሎች ዝርዝር ከመግለጽም ተቆጥበዋል። የኤልሳልቫዶር ፕሬዚዳንት ናይብ ቡኬሌ በኤክስ ገጻቸው ላይ በለጠፉት ከተቀነባበረ ቪዲዮ ላይ የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን እየተላጩ ወደ ወህኒ ቤት ሲወርዱ ማሳያል። ሁሉም ግለሰቦች የተረጋገጡ ነፍሰ ገዳዮችና ስድስት ህጻናትን ጨምሮ የደፈሩ ከፍተኛ ወንጀለኞች ናቸውም ሲሉም ጽፈዋል። ይህ ተግባር ሽብርተኝነትንና የተደራጁ ወንጀሎችን በመዋጋት ረገድ ሌላ እርምጃ ነውም ሲሉም ነው ያከሉት። ፕሬዚዳንት ትራምፕ መልእክቱን በድጋሚ ያጋሩ ሲሆን ከሀገር እንዲወጡ የተደረጉት ሰዎች ወደ አሜሪካ እንዲገቡ በመፍቀዱ የቀድሞ የፕሬዚዳንት ጆ ባይደንን አስተዳደርንም ወቅሰዋል። ዶናልድ ትራምፕ የኤልሳልቫዶር አቻቸውን እንዲህ ያለ አስደናቂ የመኖሪያ ቦታ ስለሰጠኋቸው በሚል ምስጋናም ቸረዋቸዋል ተብሏል። ኤልሳልቫዶር ከአሜሪካ የሚባረሩ ሰዎችን ለመቀበል ስድስት ሚሊዮን ዶላርን ተከፍሏታል። ቀደም ሲል ከፍተኛ ጥበቃ ወደሚደረግበት እስር ቤት ከተላኩት መካከል የተወሰኑት ቤተሰቦች ከወንጀል ቡድን ጋር ግንኙነት የላቸውም ሲሉም አስነብበዋል። ትራምፕ በዚህ ወር መጀመሪያ ላይ ከመቶ የሚበልጡ ቬንዞላውያንን ከአሜሪካ እንዲወጡ ለማድረግ ኤሊየን ኢነሚስ አክት የተሰኘውን ህግ መጠቀሟል። በርካታ የመብት ተማጓቾችም በመቃወም ክስ መስርተዋል። ክሱን ማርች 15 በዋሽንግተን ዲሲ የተመለከቱት የፌዴራል ከፍተኛ ልዳኛ ጄምስ ቦአስበርግ ጊዜያዊ የእገዳ ትዕዛዝን ጥለው ነበረ። ይሁን እንጂ አሁንም ግለሰቦቹን በኃይል ከሀገር ማስወጣቱ ቀጥሏል የተባለው ትራምፕ በፑቲን እጅግ ተበሳጭቻለሁ ቢሉም ሩሲያ አሁንም ከአሜሪካ ጋር እየሰራሁ ነው ብላለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናልም ብላለች። ትራምፕ ቁጥራቸው ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረትም አቅልላ አቅርባለች ነው የተባለው። የሀገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራን ነውም ሲሉ ተደምጠዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደዋወል ዝግጁ መሆናቸውንም ነው ያከሉት። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጯቸው ከተናገሩ በኋላ የመሪዎቹን ግንኙነትም ለማለሳለስ እየተሞከረ ይገኛል። ፑቲን ያ የዩክሬኑ ፕሬዝዳንት ቮለድሚር ዘለንስኪን ተአማኒነት ለማጣጣል ሞክረዋልም በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁም ካልተስማሙ የሩሲያን ነዳጅ በሚገዙ አገራት ላይ 50% ታሪፍ ለመጣልም ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ቢሰጡም አይደመጥም ነው የተባለው። የአሜሪካና የሩሲያ ባለስልጣናት ለሳምንት የዩክሬን ጦርነት ለመክታት ሲወያዩ ትራምፕ ዘለንስኪን እንጂ ፑቲንን አልወቀሰምም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዘለንስኪ እንዲተካቸው ሀሳብ ማቅረባቸውን ተከትሎ ትራምፕም ደስተኛ አይደሉም ተብሏል። በጣም ነው የተበሳጨውት። የተናደድኩት ፑቲን የዘለንስኪን ተአማኒነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበት አቅጣጫ አይደለም። አዲስ አስተዳደር ከመጣ ለረዥም ጊዜ ስምምነት ላይ አንደርስም ማለት ነው ሲሉም ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ነው የገለጹት። የክሬምሊን ደጋፊ ጋዜጠኛ ሞስኮቫስ ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያን መሰረተ ልማት እንዳጣጣለች ለማድረግ የገቡትን ቃልም አላከበሩም ሲሉም ወርፏቸዋል። በመጨረሻም ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ተወሰነ ጊዜ ነው። ሞስኮ ከአሜሪካ ፕሬዝዳንት ጋር መስማማት ትፈልጋለች ሲልም ነው ጋዜጠኛው የገለጸው የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ሰሙት የወደድ ነው የዜና ጥንቅራችን እስካሁን ያደመጣችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።